እንኳን ለፋሲካ በዓል በሰላም አደረሳችሁ። በዛሬ ቪዲዮ ሾላ ገበያ ተገኝቻለሁ። እንደ ዶሮ፣ በግ፣ ቂቤ፣ ሁሉንም ለበዓል የሚያስፈልጋችሁን ነገሮች ወደ እናንተ አደርሳለሁ ዋጋቸው። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችን ቆዩ። ለበዓል የምንፈልገው ምግቦቻችን ማጣፈጫ ቂቤና ቅመማ ቅመም ነው። አሁን የምገኘው ቂቤ ቅመማ ቅመም የምታገኝበት ቦታ ነው። ያላቸውን ቂቤ እንደዚሁም ደግሞ ዋጋ ስንት ገባ የሚለውን ወደ እናንተ አደርሳለሁ። እንኳን አብሮ አደረሰን። ገበያ እግዚአብሔር ይመስገን ቆንጆ ነው፣ ግን ትንሽ ጨመርመር ሁሉ ነገር ጨመርመር። እንግዲህ እንዳሉት ቅመማ ቅመሞች እንዳልሽኝ እና ለበዓል ወደሚያስፈልጋቸው ወደ ቅቤ ዋጋ ከመግባታችን በፊት እራሱን አስታውቂልኝ። ሾላ የቱ ጋር ነው የምንገኘው? ማን ትባላላችሁ? እሺ በቅድሚያ እንኳን አደረሳችሁ፣ እንኳን ለፋሲካ በዓል አደረሳችሁ። ሾላ ገበያ እንገኛለን 7 ማር ቆጮ ቡላ እንሸጣለን። እንግዲህ ብዙ ሰው የሚፈልገው ለባል ቂቤ ነው። እዚጋ ደግሞ ለጋው ሁሉም አይነት መካከለኛው በሳሉም አለ። ከሁሉም እስኪ ዋጋቸው ስንት ስንት ነው? እሺ ይሄኛው በሳሉ አንድ ሺህ ብር ነው። ይሄ መካከለኛው ደግሞ አንድ ሺህ ሁለት መቶ ብር ነው። ሸኖ ትንሽ ጨምሯል። እሱ ይሄ ሸኖ ደግሞ

ጊዜ እየተዘጋጀ ነው። ወስደሽ በመጋገር በኪሎ ኪሎ ነው የተዘጋጀው። ማራችሁ እንግዲህ እናንተ ጋር በጣም ተወዳጅ ነው። እግዚአብሔር ይመስገን። ቆንጆ ነው ደግሞ። ስንት አይነት ማር አለ? አንድ አይነት ነው ሁሉም። አይ አይደለም

ቅቤ የፈለጉት ሁሉም ቅመም ማንጣሪያቸውን እዚሁ በአንድ ማግኘት ይችላሉ ይመስለኛል። እውነት ነው። አንድ ላይ ሴት ተዘጋጃለ ለኪሎ ኪሎ ተደርጎ የተዘጋጀ ተፈጭቶ አለ። እሷ መቶ ብር ናት። ሌላ ደግሞ እንደየአቅሙ ሁሉም ብዙውን ስለማይፈልግ ሰው እንደየአቅሙ በሩብ ግማሽ፣ በሩብ ምናምን ያደረግን እሸጣለሁ። በጣም ቅመማ ቅመም፣ ሌላ እንግዲህ ለዶሮ ማጣፈጫ እንደነ መከለሻ ማቆላያ እንደሱ አሉ። እዚ ያሉ ስንት ናቸው? ከመቶ ብር ጀምሮ አለ ሁሉም። እንግዲህ ቅመማ ቅመም አለ። አንዳንዳችን ቆንጮውም ቅቤውንም አይቡንም እዚሁ ማግኘት ይችላሉ፣ ማር ጨምሮ የእናንተ ማርና አይብ እኔ በጣም ነው የምወደው። ቅቤያችሁንም የሻኖ ቅቤ እናንተ ጋር ቆንጆ ቅቤ ማግኘት ይችላሉ። ጊዜ ስለሰጠሽኝ በጣም ነው የማመሰግነው። ተመልካቾች ለበዓል እሺ፣ ለአንቺ ሚኒነት ለበዓል መጥተው ከእናንተ የመረጡትን ቅመማ ቅመም ቅቤም ማርም ቆንጮውንም ገዝተው በዓላቸውን በዓል እንዲያስመስሉ መልእክቴ ነው። አመሰግናለሁ። ሌላ መልካም በዓል፣ መልካም በዓል። ደግሞ የምገኘው በሾላ ገበያ ውስጥ ዶሮ ተራ ነው። ያበሻ፣ የፈረንጅ የምትፈልጉትን አይነት ዶሮ እዚህ ዶሮ ተራ ውስጥ እንግዲህ እያየሁ ነው። አሁን ለዚህ በዓል ዶሮ ዋጋው ስንት ገባ የሚለውን ወደ እናንተ አደርሳለሁ። ሰላም እንዴት ነው? እንኳን አደረሰ። ሰላም ነው እንዴት ነው የበዓል ገበያ? የበዓል ገበያ አሪፍ ነው። እንግዲህ ሞቅ ሞቅ እያለ ነው። ድባቡን ገና ነው፣ ገና ሰውን እየጠበቅን ነው። እስካሁን ድረስ ገና ነው። ዛ በጣም ጥሩ። ምን ምን ይዘሃል? ዶሮ ያበሻ አለ፣ ወላይት አለ። ሌላ ደግሞ ሴቶችም አሉ የፈንምትሮች እና አሪፍ አድሮች ከቀድሞ ገበያ አሁን ያለው ዋጋ እንዴት ነው? ትንሽ ዛሬ እንደ ጀምሮ ቻንስ እግሯን መጀመሪያ ለያዛት እንዳለቀበክ አረ ይሄ ትልቅ ነው፣ ደና ነው። ትልቁ ነው ይሄ ደና ነው፣ ለቤተሰብ የሚሆን ሙላ ያለ ስጋ

እግሩ ቀይ ይሄ ነው ወለታ የሚባለው። አይ ይሄ ሙላ አለ በደምብ ስጋ ያለው ሺህ ስምንት ነው። የላይታው ተመሳሳይ ማለት ነው ከዛኛው ጋር የቀድሞ የሀበሻ እሱ ነው። የሀበሻ ዶሮ እንግዲህ በጣም በተለይ እናቶቻችን ይወዳሉ። በጣም አሪፍ ነው። የሀበሻ አለ የሀበሻም እዛኛው ላይ እ ሺህ ስምንት ነው። በእሱ የሀበሻ ዶሮ ይሄ ነው። ጣምም ያለው እሱ ይመስለኛል አይደል ብዙ ሰው የሚመርጠው እሱ ነው በጣም ቆንጆ ናቸው እነሱ ሰው አበሻ ደሞ የምፈልጉት ወንድ ነው እሱ ብዙ ጊዜ እነኚህ ሺህ ሦስት ሺህ አራት ሺህ እስከ ሺህ አምስት አነስ ሲል ሺህ ሦስት ነው፣ አነስ ሲል ከዛው ታች እስከ ሺህ ስምንት ከፍ ሲል ያበሻው ዋጋውም ይሻላል። እንግዲህ ጣዕሙም ሰው ደግሞ በጣም የሚወደው ያበሻው ዶሮ ነው። እንግዲህ እዚሁ ሾላ ገበያ ውስጥ የእርድ አገልግሎት ማግኘት ይችላሉ። አይደለም? አዎ፣ ታርዶ ተበልቶ እዚሁ አስተካክለን በፌስተር አድርገን እንሰጣለን። ስራ የሚያቀል ነገር ይመስለኛል። እስኪ ስልክህን ከዚህ ቪዲዮ ስር እናስቀምጣለን በቃ ተመልካቾች ባሉበት ሆኖ ማዘዝ የሚፈልጉ ከሆነ ደውለው እንዲያዙ ስልክህን ንገረኝ። 09 20 77 95 86 መልካም እንግዲህ፣ ባሉበት ደውለው እንዲያዙና ካንተ የመረጡትን ከአበሻ ጀምሮ እስከ ፈረንጅ ዶሮ እንዲገዙ መልእክታችንና መልካም በዓል መልካም የበዓል ገበያ። አመሰግናለሁ። በዓል እንግዲህ በዓል የሚያስመስለው ሴሪሞኒ ነው የጀበናው የረከቦቱ እንደዚሁም ደግሞ የመሶቡና ያቀራረቡ ነው እና አሁን የምገኘው ደግሞ መሶብ ተራ ነው ሾላ መሶብ ተራ ቆንጆ ቆንጆ መሶቦች እዚህ ጋር ይታዩኛል ዋጋው ምን ያህል ነው ለምን ለምንስት አገልግሎት የሚሆኑ መሶቦች ታገኛላችሁ የሚለውን ወደ እናንተ አደርሳለን ሰላም ወንድሜ እንኳን አደረሰ እንዴት ነው የበዓል ገበያ የበዓል ገበያ አሪፍ ነው፣ ቆንጆ ነው፣ እየተሸጠ ነው። በደምብ ሰውም እየገዛ ነው። ምን ምን ይዛችኋል እስኪ? እናንተ ያዝነው እንግዲህ የእንጀራ መሰብ አለ፣ የዳቦ መሰብ እንደዚህ ለአገልግል የሚሆኑ መሰቦች አሉ። ለብዙ ነገር የሚያገለግሉ መሰቦች አሉ። በጣም ጥሩ። እስኪ እንግዲህ አሁን ለበዓል ብዙ ሰው የሚፈልገው የፈንድሻ ማቅረቢያውን የአገልግል ማቅረቢያውን ይመስለኛል እና ከእነሱ ዋጋን ጀምር ወደ ውስጥ ነው መሰለኝ ይመስ እነዚህ የፈንዲሻ ማቅረቢያዎች ናቸው። አሁን እነዚህ አሉልሽ የፈንዲሻ ማቅረቢያ ናቸው። ለቆሎ ምናምን፣ አሁን በብዛት ሰውን የሚጠቀሙ ለባህል እነዚህ ቀለል ቀለል ያለ ነው። አይነትም አላቸው ይመስለኛል አይደል? አይነትም አላቸው አላቸው አነስ ያለ አነስ ያለ ማለት ትልቅም አለ ከፍ የሚለው ደግሞ እርቦ የምንለው በተለምዶ እነዚህም ከፍ ከፍ ያሉ ለፈንግሻና የተወሰነ ደግሞ ከፍ ላለ ለዳቦም ለምንም ማቅረቢያ ይመስለኛል የሚሆነው በእነዚህ ደግሞ አልልሸበል አሁን እነዚህ በብዛት ለግድግዳ ለማስቀመጥ ለጌጥ ነው የሚጠቀሟቸው። በብዛት ደግሞ ለፈንዲሻ ለዳቦ እንዳልሽው ለባል የሚጠቀሟቸው በእነዚህ ሳይዝ ነው። በእነዚህ በእርቦቹ ማለት ነው ስንት ናቸው እነዚህ? አሁን በዚህኛው ነው 750 ብር አለሽ። በዛው ልክ ስፌቱ ይለያያል በየሀገሩ እንትን ይለያያል። ያረጃ አላችሁ። አሁን እቺኛዋ ለጌጥ ያልከኝ ስንት ናት ማለት ነው? እቺኛ 2000 ብር ናት። የተለያየ ዲዛይን አለ። የክር ስራ ነው ይሄኛው፣ የክር ስራ ስለሆነች ሌላ። ሁሌ እንግዲህ በጣም እየተወደደ የመጣው አገልግል ነው። እናንተ ጋር ደግሞ ቆንጆ ቆንጆ አገልግል ይታየኛል። እስኪ ሳይዛቸው ልዩነት ካለው አነስ ካለው እንጀምርና ከፍ ወዳሉት እንሄዳለን። ዋጋቸው ምን ያህል ነው? አሁን እቺ እንደ ሶስት ሺህ ብር ናት። ሶስት ሺህ ብር እንደነገርኩሽ በየአገሩ እንትን ስፌታችን ይለያያል። ኦኬ፣ አሁን እዚህ የጉራጌ ስፌት የሚባል ናቸው እነዚህ ማለት ነው። በዛው ልክ ደሞ ዋጋቸው ጥብቅ ናቸው። ለሆቴል ቤቶች ለስራ እንዲህ ደሞ አሁን ለቤት ውስጥም ደሞ ለማቅረብ በጣም ቆንጆ ይመስለኛል። ሶስት ሺህ ናት እቺ። ከፍ ሲል ስንት ሊሆን ነው እስቲ? ከዚህ ከፍ ያለው ደሞ አሁን በነዚህ አለልሽ። ኦኬ፣ እስከ አምስት ሺህ ድረስ የሚደርሱ አሉልሽ። ደስ የሚለው ልቅም ተረጎ ነው የሚሰራው። ለዛ ነው እሱ ነገሩ ደስ ይላል። አዎ አምስት ሺህ ነው አሁን እኔ እስከ አምስት ሺህ አሉ መካከለኛ የሚባል ሳይዝ ነገር ከዚህ ደግሞ ትንሽ አነስ የሚላለ እስከ አራት ሺህ ብር አራት ሺህ አምስት ምናምን አሉ ደረጃ አላቸው እንግዲህ የተለያየ ዲዛይን ነው የሚታየኝ ሁሉም ዲዛይናቸው በጣም የሚያምርና ልቅም ተደርገው የተሰሩ ናቸው በጣም ነው የሚያማምሩት ሌላ እንግዲህ ከመጣሁ አይቀር መሶብ ተራ የሰፌድ ዋጋ ስንት ገባ ሰፌድ

የእንጀራ መሶብስ ስንትገባ ሁለት አይነት ነው የሚታየ ተለቅ ያላለ እዚህ ጋር ያለው ግን ዲዛይኑ በጣም ነው የሚያምረው። እና እነዚህኞቹ የእንጀራ መሶብ ውስጥ ናቸው። የእንጀራ ሚልቷል። የዳቦ የሚጠቀሙ አነስ ስላለች ቀጠን ስላለች ለዳቦ ነው።

የእንጀራ መሶብም በዛው እንደዛው ናቸው። ስፌታቸው ከፍ የሚላሉ ሳይዛቸው አነስ የሚልም አሉ። ሳይዛቸው ትልቁ ሳይዝ እስከ 3000 ብር አለ። ዝቅ የሚል እስከ 2007 2005 እንደዛው። ስፌታቸው በዛው ጥብቅ ናቸው። ታላላ የሚሉም አሉ። ደረጃ አላቸው። መልካም ተመልካቾችም ሳልጠይቅ ቤት ቅር የሚላቸው የጣባ መቅጠሚያ ነው። በጣም አሁን ላይ እየተወደደ ስለመጣ የጣባ መቅጠሚያዎች እዚህ ጋራ በተለያየ ሳይዝ ይታዩኛል። ከስንት እስከ ስንት ማግኘት ይችላሉ እነሱ? እንደ ጣባው ልክ ነው። በኪሎ አይደለ ጣባ ያን ኪሎ አለ፣ የግማሽ አለ፣ የሁለት ኪሎ አለ። በዛው ሳይዝ በሳይዝ አነስ ሲል ከስንት ጀምሮ ያገኛሉ ሰባት መቶ ብር ስምንት መቶ ከፍ ሲልስ እስከ 4 5 መሀል ላይ የሱስ ኪሎ የሁለኪን ምንላቸው እስከ እናንተ ጋር መጥቶ የመሶብ ስራ የሆኑ ከአገልግል ጀምሮ እስከ ፈንዲሻ ማቅረቢያ ነስ ሲል፣ እንደዚህም ደግሞ አሁን ላይ በጣም እየተወደደ የመጣ የጣባ ግጣሞች፣ የእንጀራ መሶብ፣ የዳቦ መሶብ፣ ሰፌዶችን ሁሉን በአንድ ነው እናንተ ጋር የሚያገኙት እንዲመጡ መልክቴ ነው ስልካችሁን ግን ደውለው ትችላላችሁ። እኛም በማንኛውም ጊዜ ደውለው ባሉበት ማዘዝ የሚፈልጉ ከሆነ ባሉበት እንዲያዟችሁ፣ በአካል መምጣት የሚፈልጉ ከሆነ ደግሞ ሾላ ምን ጋ ያገኟቸዋል። ሾላ ገበያ መሶብ ተራ ብለው የሚመጡ ገድኛ ሶስት ሰባ ስምንት ብሎ የሚመጡ ያገኙናል። መልካም ጊዜን ስለሰጠኝ ከልብ ነው የማመሰግነው። መልካም በዓል እንግዲህ፣ እንደ አቅማችን ፍየል፣ በግ ሁላችንም ያስፈልገናል። አሁን ደግሞ የሚገኘው ሰሚ ሰቦለት አካባቢ በሚገኝ በግ ተራ ነው ያሉትን በጎች ዋጋቸው እንዲሁ ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። ሰላም፣ እንዴት ነው? እንኳን አደረሰን። እንዴት ነው የበዓል ገበያ? ምን ምን ይዘሃል? በግም፣ ፍየል። እስኪ ከበጉን ጀምር። ቆንጆ የምትላትን በግ ዋጋውን አያይዘ ታሳየኛለህ። ካም ካከለኛ መካከለኛ

አለመሽረፉ በምንድን ነው የሚታወቀው? ጥርስ ነው። ስለዚህ እድሜው ገና ነው ማለት ነው። ጥሩ ነው። ይሄ ሸረፈ ነው። ይሄኛው የሸረፈ ስንት ነው? የዚህ ዋጋስ ነው?

አሁን ይሄ ደህና የሚባል አዎ፣ ከፍ ያለ ነው። አዎ ና ይሄ ደህና ስጋለሁ። ይሄ ስጋለሁ ስንት ይባላል? ይሄ ሀያ አምስት ሀያ አምስት አዎ። ቀለሙ ራሱ ደስ የሚል አዎ። ይሄ ቀለሙ ደስ የሚል ያው ይለያያሉ። አዚያም በታች አይነት ካለ አነስ ያለ የሚባለው ይሄ አነስ ያለችው አፍ ይላል። አዎ ሴት ናት። ወንድ ነው፣ ወንድ ነው። ፍየል ወንድ ነው ሴት ነው የሚፈለገው? አይ ወንድ ነው፣ ወንድ ነው የሚፈለገው። ሴት አይገዛም፣ አይሸጥም። እርጉዝ ስለሚሆን ስለሚችሉ ሰዎች ብዙ አይፈለገውም። እዚህች ወንድ ናት። ስንት ነው ዋጋው? አስራ አምስት አስራ አምስት ዝቅተኛ ፍየል ስንት ብር ያገኛል? ዝቅተኛ ይቺ፣ ይቺ፣ ይቺ ስንት ብር ናት አሁን? እሷ አነስ ስላለ ቤት ሰው ታውቂ ናት። ከምንም ደግሞ ስንት ናት አሁን እች ያው ነው ከበጋ ዋጋው። አሁን ደግሞ ፍየል በጣም እየተወደደ ነው። ስለዚህ ከፍ ሲል ስንት ያገኛሉ

ስልክ ደውለው እንግዲህ ማዘዝ ይችላሉ። ከነበጋጅ አራጁ ቤታቸው ድረስ ትልክላቸዋል። በጣም ነው የማመሰግነው ጊዜ ስለሰጠኝ። መልካም በዓል መልካም የበዓል ገበያ ይሻባል።